የውሃ ልክ ተቀልሽ። ከሰው ስትጣላ እንኳን ልኳን ጥጓን አውቃ ስትናገር እንኳን ልክ አላት፣ ልክና ጥግ አላት። ማሜ ስትናገር እንኳን፣ አንቺን መንገደኛ ጋለሞታ ካለ ስድብ ዘመንሽን ሙሉ ስትሳደቢ ነው የምናቅሽ። ዘመንሽን ሙሉ ይህን ባሬ ጥልቅ አፍሽን ስካፍቺ ነው የማቅሽ፣ ይህን ገደል አፍሽን ጥርስሽን አሳስሪ መጀመሪያ ጥርስሽን አሳስሪ ይሄ ከፈት ከፈት ከፈት በርገድ በርገድ ያለው እንደ እግርሽ የተበረገደ ጥርስሽን አስተካክል ስድባችሁ እንኳን ስነስርዓት የሌለው የሴት ለዛ የሌላችሁ ዋልጌዎች መደዴዎች እኮ ናችሁ የመጣችሁት ኦሪጂናል መደዴዎች ማናችሁ ምንድን ናችሁ ምን አባታችሁ ታመጣላችሁ እኔ ጀግና ስለሆንኩኝ ከመኪና ውረጅ ብዬ ስረግጥሽ ቤት ገብተሽ ብርጭቆ ይዘሽ አወራሽ። ሶስቴ ቤትሽን አስከፈትኩሽ። የመልክሽ ክፋቱ ደሞ አንቺ ስለ መልክ ታወሪያለሽ። የመልክሽ ክፋቱ አርቲ ቡርቲ ዘገምተኛ፣ የተፋቀ እንጨት ነው የምትመሲው ያልኩሽ በምክንያት ነው። ያለቀ የቤት ሙሉያን የምትመሲው ያልኩሽ ለዛ እኮ ነው ነሽኮ ያለቀ የቤት ሞልቢያ ነው እኔ የምትመስኝ፣ አዲስ አንቺ ዘምቢላፍ የምትመስኝ እኔ። ያለቀ የቤት ሞልያ የድሮ የኬንያ ማስመሪያ። ተማሪ ሆነን ድሮ ትምህርት ቤት ስንማር የእንጨት ማስመሪያ አለ፣ ረጅም፣ ማቴማቲክስ ቲቸር ይዞት የሚገባው ቁጥር ላዩ ላይ ተፍቆ የተጻፈበት። እሱን ማስመሪያ እና አንቺን ምን ይለያቸዋል? ያንን የኬንያ ማስመሪያ እኮ ነው የምትመስኝ። በተረፈ በግድ ተንጠራርተው እንደዚህ አድርገው የጻፉት አንድ ቁጥር እኮ ነው የምትመስኝ አንቺ። እበት ምጥምጥ ንግግርሽ እንኳን ለዛ የለው፣ ስድብሽ እንኳን ሲቀፍ ቀፋፊ። አርቲቡርቲ የድሬዳዋን የኛ የሀገራችንን ጉጉባ አፈር ነው የምትመስኝ አንቺ። ጉጉባ የሚባል አፈር አለ። በሱ አብኩተው የሰሩሽ እኮ ነው የምትመስ። አንቺ ደግሞ ስለመልክ ከኔ ጋ ታውሪያለሽ። ማሜ እኮ ጀግና እኮ ነች፣ ቆፍጣና ልባ። እንደ ማሜ መምሰል ከፈለግኩኝ ስለምወዳት ሮል ሞዴሌ ስለሆነች፣ ምን አባሽ አንቺ፣ ልቃሜ ድሮ አንቺን ልምሰል? እንደ አንቺ ባለጌ መንገደኛ ዝንባብ አሜሪካ ተቀምጠሽ አፍ መክፈት፣ ቂጥ መርገድ፣ መጮህ፣ መሳደብ ይጠይቅ መሰለሽ? ግን በጨዋ ደንብ። አዎ ወንድ ነው ያሳደገኝ። እኔ አንቺ ስለ ሴት አዳሪ ዋጋ ታወሪያለሽ፣ የኖርሽበት ስለ ግልሙትና ታወሪያለሽ። ቁጭ ብለሽ ምን አባሽ ከመጣ አልምርም አልኩሽ። ያንቺ ባል ግን የአንቺ ስሰማ ጥቁር ነበር አሉ። ትላንት እኮ ተነገረኝ። ከጥቁር ቀን ነበርሽ፣ ነበረች እኮ እቺ። ትቅርብሽ አሉ። አካካ ዲያስፖራ፣ ዲያስፖራ ልትሞቱ ነው እንዴ? በቃ እኔ ዲያስፖራ ከወደደኝ ምን አባሽ ላርግሽ። እንደ አገሩ ላይ አይደለ እንዲ ያለሽው። አንቺም እኮ ዲያስፖራ እኮ ነሽ። እዛው እኮ ነው ያለሽው። ምንድን ነው ዲያስፖራ እያላችሁ የምታለቃቀሱት? ምድረ ለቀስተኛ ምን አባታችሁ ነው የምታለቃቀሱት? እዛው ዲያስፖራው ያለበት አገር አይደለ ያላችሁት። እናንተን እናንተን ለቅሞ እንደው ትራምፕ ወደ አገር ለቅሞ ጥሎ እኛን እኛን በወሰደን። እኔ አሜሪካን ሀገር ብገባ ዳይሬክትሊ ትምህርት ቤት ነበር ብገባ ዳይሬክትሊ፣ ቲክታክም አያስፈልገኝ። ምን የመሰለ ትምህርት ተምሬ ማኔጀሯ እኮ ኢትዮጵያዊ ነች እንድባል ነው ማደርገው? ማሀይም ደንቆሮ ቆሮ አሜሪካን ሀገር ቁጭ ብለሽ ዊግ እኮ ነው የምሸጭው። ማስጠሊ ስታስጠይ መልክ እንኳን ቢኖርሽ ስለ መልክ ታወሪያለሽ። አንቺ ዝንባ ጥልቃፍ፣ ገደላፍ ያን ሸለቆ ጥርስሽን አሳስሪ። ከታች በርገድ ገድገድ፣ ገድ ብሎ ቁጭ ያለው ቃላቶቹን ላይ እየሾለኩ ይወጣሉ። ሰውነሽ አሁን አንቺ አዲስ ተብዬው አሁን አንቺ ስለ መልክ ልታወሪ? ዝንባ መቤት አስገባውሽ። እኔማ ጉቺ ጀግና ነኝ። ከመኪና ወርደሽ አታውቂም ነበር ወይዘሮ አዲስ። ቤት ገባሽ በአንድ ጊዜ ሶስቴ ነው ላይብሽን ያስከፈትኩሽ። ብርጭ ብርጭቆ ይዘሽ መጣሽ። እችላለሁ፣ እችላለሁ። ምን አባሽ ነው የምታለቃቅሺው? ወስፌ ቢና ለመጀመሪያ ጠርቂ። አሜሪካ ተቀምጠሽ እስስት መንሸላሊት ሰው እንኳን አትመስልም። የሴት ድባብ እንኳን የለሽም። የሴት ድባብ እንኳን የሌለሽ እ ስድብሽ ራሱ ሲያስጠላ፣ ስትዘገንኝ። የሴት ለዛ የለሽ። የሴት ነገር አምስት ሳንቲም የለሽም። የሴት ነገር ስሙን የለሽም። ያንን ሁላ ቁሻሻሽን በተፋሽበት አፍሽ እንደ እውነት አንቺን ግን አቅፎ የሚያድር ወንድ አለ። እንዳንቺ አይነቷን ውርጋት አቅፎ የሚያድር ወንድ አለ ወይ? ኦፍ ኮርስ የሌላ ሀገር ዜጋ ያቅፍሻል፣ ምን እንዳልሽ ስለማይሰማ እበት አበሻ አቅንችን አቅፎ ያድራል ወይ? ያንን ሁላ ልጋግሽን ስትጎትቺ፣ ያ ሁላ ቆሻሻ ከአፍሽ የሚወጣ የአፍሽ ክፋቱ፣ ከታች ያለው ጥርስሽ የመበተኑ ጥርሶችሽን ሰብስቢና አንድ ላይ አሳስሪ። ሰብስቢያቸው፣ ተበታትነዋል። ስብስብ ባርጊና መጀመሪያ ጥርሶችሽን አሳስሪ። ሽምቅቅ አድርገሽ ብትን ብለዋል የሉም በቦታው ከዛና ከዚህ ቃላት እያመለጠን ኮተታም ዝምባም፣ አሁን አንቺን አቅፎ የሚተኛ ወንድ አለ ወይ? እውነት አበሻ ወንድ አለ ከአንቺ ጋር የሚተኛ? ከእንዳንቺ አይነቷ ዝምባም ጋር አብሮ የሚተኛ አለ? የ የ የቃላትሽ ቅፈት እድሜ ዘላለምሽን እንዲሁ እንደተሳደብሽ እድሜ ዘላለምሽን ስለምሙና ስለአባቡ ነው የምታወሪው። ሌላ ምን ወሪ ያለሽ? ሳቅሽም እኮ ይሄን ነው የምታወሪው አንቺ አንቺ ዝምባም። ስድብሽ እንኳን ልክ የሌለው ዋልጌ፣ መደዴ አንቺ የሚያገውቲ ከተዘራሽ ያልታረምሽ መንገድ ላይ አደግሽ። ይሄ እድገትሽ ነው የሚያሳየው፣ መንገድ ላይ የተዘራሽ፣ መንገድ ላይ የተጣልሽ፣ ወልደውን የጣሉሽ። አንቺንማ አንቺማ እናት በስነ ስርዓት ጡት አጥብታ አላሳደገችሽም። ወንድም ኮርኩሞ አላሳደገሽም። የቆነጠጠሽ አክስትም የለ፣ መንገድ ላይ የተጣልሽው ከመንገድ ላይ ገባሽ። እዚህ አሜሪካን ሀገር የሚባል ትግማም ያለሽ፣ እዚያ ስራሽ ሁሉ መኪና ላይ ቁጭ ብሎ መሳደብ። ትናንት ቤትሽ አስገባውሽ እኔ አንቺ እበት ቤት ገብተሽ እኮ ሶስቴ ላይ ጋር አስከፈትኩሽ ከፋች ዛሬ እርመጥመጥ እንደ ሴት ነቃደን ገጥበይ የኔ ነቃደን ገጥ በሉ ማለት ነው የሚያቃጥልሽ ማሜዳኛው ነቃደን ገጥ ያለ ስለሆነች እኮ እኛን ሁሉ ላይ ያነቃችን። አንቺ እበት ካንቺ ምን እንማራለን? ብልግና ስድብ፣ እናታችሁ፣ አባታችሁ፣ ቂጣችሁ፣ ጡታችሁ፣ እንትናችሁ ነው የምትዩ። አረቦሌቲ ኮተታም፣ ባለጌነች፣ ዝምባ፣ ክርፋታም ስነ ስርዓት እንኳን የለሽም። ለአፍሽ እንኳን ለከቴ ሌለሽ በሄድሽበት ማራት በዛ ባራሽበት አፍሽ። መቼ ወንድ አቀፎሽ? አይተኛም። አንቺ ካንቺ ጋርማ የሚተ እንዳንቺ አይነት እርምጥምጥ ይተኛ ይሆናል። ያንቺ ቢጤ ኮተታ የሚተኛ ይሆናል ዝምባን ይተኛ ይሆናል። ሞራላም ወንድ ግን ካንቺ ጋር አይተኛም። የአፍሽ ውይ ውይ የአፍሽ ክፋቱ ክፋቱ የአፍሽ ምን አባሽ ስለኔ አንገት ታውሪያለሽ አንቺ። ስለኔ አንገት ታውሪያለሽ አንቺ ኮተታም ዝምባ። ማሜን ለመምሰል ማሜ ጀግና ነች። ኦል ዘ ወይ ማሜን ነው መምሰል የምፈልገው። ራሱ ማሜን እና ማሜን ነው አሜሪካን ሀገር ቁጭ ብላ ቤት ያሳየችን እኛ አሜሪካ ግቢ ቤት እንዳለ እኔ ፐርሰናል ያየሁትኝ በማሜና በእዮዳብ ነው። ግቢ የሚባል ግቢ እንዳለ ያለበለዛማ አሜሪካንን እኮ እንድንፈራ ያረጋችሁ እናንተ ናችሁ። መኪና ላይ ተገስጠሽ ነው ማይሽ። ኦልዘ ዌይ በማሜና በእዮዳብ ነው ያየ ነው። እኛ በማሜና በእዮዳብ ነው ያየ ነው እያልኩሽ እኮ። አሜሪካ ግቢ የሚባል መስኮት ስር ቁጭ ብላችሁ ነው እድሜ ዘላለማችሁን የምናያችሁ። የታባሽ ምናባሽ የታቀኛለሽ ግቢ? እንደዚህ ግቢ ሳር ያለው ምናምን ምናምን። እዮዳ እና ማሜ ዳኛው ነው ያሳዩ። እኔ ኪቺን እና ሳሉን መኝታ ምናምኑ ላይ ያለ አይመስለኝም ነበረ። ማሜ የዳኛው እግዚአብሔር ይስጣት፣ እሷ ነች ያሳየችን። አንቺ ልጋጋም ዘመንሽ ሙሉ ጋስት ቤትሽን ከፍተሽ መኪናውስ ስትሳደቢ እኮ ነው የማውቅሽ። ማና ባሽ ፈራሽ አላጣጣሽ አለሁ ዝምባም ልቃሚ የቆመ የወንድ ዕቃ ነው እኮ እምትመስይኝ ብየሻለሁ። ትላንትና ይሄ በጠዋት የወንዶቹ ዕቃ ማንም ሳይነካው ብድግ የሚላላደግ ሴት እንኳን እንዲህ ሳትዳብሰው በራሱ ሳት ብድግ ብሎ ቆሞ ወንዶቹን ላይ ያስደነግጣቸዋል። ሲነሱ ሲያዩት እንዲህ ብሎ ቆሞ እሱን እኮ ነው አንቺ የምትመስኝ። እስከ አፍሽ እስከ ጥርስሽ መበተን የቆመውን የወንዶቹን ዕቃ ነው የምትመስኝ፣ እንደዚህ ብሎ ማንም ሳይነካው የሚቆመውን። ተዳብሶማ የቆመው ወግ ማእረጋለሁ። ድንገት ብድግ ብሎ ቆሞ የሚያገኙት አለ ጠዋት ጠዋት ከእንቅልፋቸው ሲነሱ፣ እሱ ማለት እኮ ነሽ አንቺ። አንቺ ዝንባም ላወላ እኔ ሳዳምጥሽ እኮ ነው እረግጥሻለሁ። ውጭና ጤጠሽ ጡትሽ እንትንሽ በይ። እኔ ግን እንዲህ ነው የምነግርሽ፣ ማሜማ ማዕረግ አላት፣ ማሜማ ስነስርዓት አላት። ጨዋን ያሳደጋት እንደ አንቺ አይነቷን እንከተል እንደ ማሜን ነው እንጂ መምሰል። አንቺ ሸለቆ ጥርስ ጥርስሽን ማስተካከል መጀመሪያ። ብርግድ አንቺ፣ ብርግድ ጥርስሽ፣ ብርግድ ሕይወትሽ፣ ብርግድ ስድብሽ፣ ብርግድ ስለ በርሜል ስለ ድስት ስለ ምናምን አውሪ ከሽንት ቤት ውጪ እና ተሳደቢ። ስድብሽ ሁላ ሲያስጠላ ሲያስጠላ። ዝምባ የቆመ የወንድ ዕቃ ነው የምትመስይኝ አልኩሽ። እንግዲህ እኮ ከትላንት ጀምሮ እየነገርኩሽ ነው። እሱን ያሳበደሽ የወንዶቹ ወንዶቹ ቀይ ጠዋት ጠዋት ማንንም ሳይነካው የሚቆመው አወቃችሁት፣ ወንዶቹ ያውቁታል። አዎ እሱን ነው የምትመስይኝ ነኝ። በጣም ባሽ ክርፋት አምልጋጋማ እና ባሽ ይፈራሻል። ጥምብ ደንቆሮ መሀይም ነው የምልሽ እኔ። ጉቺ ዱባይ ተቀምጬ ዝንጥ ያልኩኝ እኮ ነኝ እበት የኔ ሩቦ የለሽም። ልጋጋ አሜሪካ ቁጭ ብለሽ ቂጠሽ የነሽ መኪና ውስጥ ቂጠሽ የነስኪያለ በችላ መሰሪው ምን አባሽ። ዲያስፖራው ይወደኛል፣ ጊፍት ይሰጠኛል። ምን አቃጠለች፣ ስጡኝ ትላለች። ኦፍኮርስ፣ ኦፍኮርስ ወደውኝ ቂጣቸው እስኪንቀጠቀጥ ጉቺዬ እያለ ነው ያው የሚሰጠኝ ትመችኛለሽ እያለ ስነ ስርዓት እኮ አለኝ። ስነ ስርዓት ያለኝ ስነ ስርዓት ስድብ የጨዋ ቂጣልን፣ ጡታልን፣ እንትናልን ከዚህም ማቶጪ ክርፋታም? ለጣጫም ላጫ ላጭሽ አታዝረብርብኝ። ማናባሽ ይፈራሻል? አጠግብሻለሁ። ምን ነው ማሜ ማሜ ብለሽ ልሞች ማሜ ዳኛው ማይሰው የሰው ልክ ነች እሷ ባትኖር እኮ ከአሜሪካ እኛ ሁሉ ላይ አሜሪካ ያሰብነውን እንቀር ነበር። አሜሪካ እንዲ ነው እንደሚኖረው ብዬ ካለ ማሜን መምሰል የምፈልገው ሰው የለም። አንቺ መጪው ዘመን ፊት ሂሳብ በቅድሚያ ፊት ስንቱን አየሁት ስንቱን አሳለፍኩት መከራ ፊት። ይሄን መከራ ፊት ይዘሽ ከእኔ ጋር ታወሪያለሽ? እንደ አም ሊቪንግ ኢን ዱባይ እኮ ዘ ኤክስፔንሲቭ ሲቲ ኢን ዘ ወርልድ ግብ ላዳመጥሽ አልችልም። ትረገጫለሽ። ማናባሽ ባሽ ይፈራሻል። ማነሽ ምንድነሽ ማነሽ አንቺ? ለሳሚ ድምጽ ምትሆኚው ካካ ማናባሽ ያቀሻል። አፍሽን ስከፍች ነው እዛው ኢንስታግራም ላይ የሚያቀሽ ሳቀሽ ጀምሮ እኮ ኔ ስትሳደቢ እኮ ነው የምናቀሽ። ግማታ ጥንብ ደንቆሮ ማን ሊፈራሽ? እኔ ጉቺ አንበርክኬ ነው ሁልሽንም የምገርብሽ። ተደራጅታችሁ ነው የያዘ ይዞኝ እኮ ነው የእናቴ ልጆች ሁሉ ሸሚዞኝ እኮ ነው። ወጥቼ ስሳደብ እነሱ እየተናደዱ አሁን ረግጥሻለሁ። ላዳምጥሽ ይችላል አልችልም። ደንቆሮ ተማሪ እንጂ ውጪና አሜሪካ ቁጭ ብለሽ ከኔ ጋር ለጋግሽ ናት ትጎትች እኔ ዱባይ እኮ ነኝ። እኔ ያምርብኛል፣ እኔ ያምርብኛል። ዱባይ ነኝ ስልሽ እበጣ አሜሪካ ቁጭ ብላችሁ ኮርስ እንኳን ወስዳችሁ የተሻለ ስራ ማሰሩ እበቶች ያንቺ ሚጤዋ ነች እኮ ከአምስት ወንድ አምስት ልጅ የምትወልዱ አምስቴ ሞተር ያወረዳችሁ ሴቶች፣ አምስት ሰው እንዴት አምስት ሞተር ያወርዳል? ከአምስት ወንድ ባለ አምስት ስፒከር ሁላ ኮተታሞች። ስትመጭ መጪ እንዲነ ማጠጣሽ ምን አባሽ ታመጫልሽ? ማነሽ? ሂጂ ውጭ ቂጥሽን ምናምን በይ። ላዳምጥሽ አልችልም። ላዳምጥሽ አልችልም። ማሜ ያአላ ማሜ፣ ሮል ሞዴሌ ናቸው